አዛዥ እና የአማራ ክቡር ዋና አዛዥ ነኝ። እሺ፣ ለመላው የክርስትና እምነት ተከታዮች በሙሉ በሀገር ውጭም በሀገር ውስጥም ያላችሁ እንዲሁም የፋኖ የአማራ ፋኖ አባላት በዱር በገደል የምትንከራተቱ ጫካ ያላችሁ ወንድሞች አባላትና አመራሮች እንኳን ለጌታችን ለአምላካችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችኋለሁ። ከዚህ በመቀጠል እንግዲህ አገዛዙ ስርዓት አማራን እንደ አማራ ህዝብ በሙሉ ለመጨፍጨፍ የያዘው እቅድና ስትራቴጂ አለ። እንደምታወቀው በጎጃም ወንድሞች ንጹሀን ላይ ጭፍጨፋ እንደፈጸመ ይታወቃል። በማለትም በሚያዝያ ዘጠኝ እና ስምንት አሁንም ይህንን በዓል ምክንያት በማድረግ ይህ ስርዓቱ ለማጥፋት ስለመቀዱ ጥንቃቄ በማድረግ ሰራዊታችን በየትኛውን ቦታ በየትኛውም ቀጠና ያላችሁ የአማራ ፋኖ በሙሉ፣ እንዲሁም ህዝባችን እንደ ህዝብ ለማጥፋት ስለሆነ ስርዓቱ ያለምንም መሰባሰብ በቅድሚያ ሁኔታ በጥንቃቄ እስካሁን ካለው በተሻለ ሁኔታ አድርጋችሁ በዓሉም እንድታሳልፋለሁ። ከዚህ በመቀጠል ለመላው የክርስትና እምነት ተከታይ በድጋሚ ለምስኪን ወንድሞቻችን፣ እህቶች፣ እናቶች፣ አባቶች ስርዓቱ ወይም አገዛዙ አፈናቅሎ የላካቸው ወንድሞች አሉ። ከክልል ውጭ ከአማራ ክልል ውጭ የሆኑ ወንድሞች አፈናቅሎ የመጡ እነሱም ታሳቢ በማድረግ በዓሉን በጋራ እንድታሳልፉ ታሳቢ ታደርጓቸውና ዱር ቤቶች ያሉትን ወንድሞቻችን በየጣቅም ስራ ተሰን እነሱንም ታሳቢ አድርገን በአሉ የደስታ የፍቅር እንዲሆንልን እመኛለሁ። አመሰግናለሁ። አርበኛ ኢንጂነር እያሱ አበራ ባላለሁ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ የፖለቲካ ዘርፍ ኃላፊ ነኝ። እንግዲህ ለመላው የክርስትና እምነት ተከታዮች ወንድሞቻችን፣ በዱር በገደሉ ለምትዋደቁ የፋኖ አባላት፣ የፋኖ አመራሮች ሁሉም በሀገራችንም ከሀገር ውጭም የምትገኙ የእምነቱ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለ2017 የፋሲካ በዓል በሰላም አደረሳችሁ ማለት እፈልጋለሁ። በዚህ በመቀጠል ራሴን ላስተዋውቅና ትግላችንን እንዴት እንደተጀመረም እንዴትስ እንደጀመር ደግሞ እንደተወሰነ ባግራውንዳችንን ሾው ለማድረግ ነው እኔ እንግዲህ 2010 ላይ ነው ግራጁዌት ያደረኩት በሲቪል ኢንጂነሪንግ መሀንዲስ። ሲቀጥል ደግሞ በተለያዩ አጫጭር ትሬኖችን በመውሰድ የተለያዩ ሙያዎች አሉ። በስነ መለኮትም ወይም በቴዎሎጂ የሶስት አመት ኮርሱ አለኝ። እንዲሁም በሃይማኖት ውስጥ ጥሩ በሚባል ደፍሬያችን ባይታወቅም ጥሩ ተሳትፎ የነበረንን እንግዲህ እንደ አንድ ግለሰብ አማኝ ማለቴ ነው። ከዚያ በኋላ እንግዲህ ትግራችንን ምናልባት የዚህን ስርዓት ክፋት የማቀው በቤተሰቦችም፣ በወንድሞችም በአጠቃላይ በአማራ ሕዝብ ላይ ከሚደረገው ነገር ላይ በመነሳት ሚዲያዎችን በመከታተል መጽሐፍቶችን በማንበብ አንዳንድ ጋዜጣዊ መግለጫዎችን በመከታተል የስርዓቱን ባዕድነት እጅግ በጣም ፊት ጀምረ ነው የምከታተለው በተለይ 2001 ጀምሮ 2002 ጀምሮ በጣም የተለየ ትኩረት በማድረግ እከታተለው ነበረ። ከዛም በኋላ እንግዲህ ስርዓቱ የማይጠቅም መሆኑን በመረዳት በተለያየ በሶሻል ሚዲያ ስም በመቀያየርም በግልጽም ደግሞ በተለያዩ ስብሰባዎችም ላይ የዚህን ስርዓት ብዙ እንጋፈጥ ነበር በአቅማችን። ከዛም በኋላ 2013 ጀምሮ በነበረው የፖለቲካ ውጊያ ወይም ደግሞ የአማራን ህዝብ እንደ ኳስ ሜዳ አድርገው የህወሀት እና የብልጽግና ስርዓት የነበረው ውጊያ እጅግ በጣም ብዙ ተሳትፈናል። ያን የተሳተፍኩበት ምክንያት ምንድነው ከተባለ አጠቃላይ አማራ ላይ የሚደረገው ወይም አማራ ህዝብ ላይ የሚደረገው ሰቆቃ ነው እንጂ በደንብ የፖለቲካው ጉዳይ ወደ ውስጥ ታርጋ ገብተን አይደለም። በእርግጥ ህዝባችንም፣ ወንድሞቻችንም፣ ሁሉም የምናውቃቸው ግለሰቦች አማራዎች በሙሉ የህወሃትን ስርዓት በመጥላት ይህ አስከፊ ስርዓት ተመልሶ ወደ ስርዓተ መንግስቱ መግባት የለበትም በሚል እልህ ሁላችንም ተሳትፈንበታል። በምስራቅ አማራ ፋኖ ታቅፌ ነበር የምታገለው፣ መርሳ ሀብሮ ቅርንጫፍ የሚባል በተለያዩ በህዝብ ግንኙነትም በፖለቲካም እንዲሁም ደግሞ በአንዳንድ ውስጣዊ ስትራቴጂ ስራዎች ላይ እጅግ በጣም ብዙ አስተዋጽኦ እናደርገ ነበር። ያ ሲሆን ግን ወንድሞቻችንም ማተናል ቤተሰቦቻችንም ተፈናቅለዋል። እጅግ በጣም ውስጥ የሚነካ እልህ ውስጥ የሚያስገባ ነገር ነበረ። እንግዲህ ያን መሰረት አድርገን ትግላችንን አብረን በዘመኑ ወይም በሰዓቱ ሲያገለግል ከነበረው ስርዓት ጋርም ጭምር ሆነን እየታገልን ነበረ። እንግዲህ ይሄ ግልጽ ይፋም ስለነበረ ማለት ነው። ግን ያን ሁሉ ሆኖ ስህተትም እንደነበረ ተምረንበታል። በተመሳሳይ ደግሞ ጥሩ ትርፍ ያመጣንበት ሁኔታ። ህዝባችን ታጣቂ ሆኗል። ተዋጊ ሆኗል። የወታደራዊ ልምድ ወስዷል። ፖለቲካዊ እንቅስቃሴዎችን ወይም ደግሞ እንዴት መምራት እንደሚቻል ብዙ ልምዶችን የወሰድንበት ነው። ያንን ትግል ማለት ነው። እንግዲህ ወደ ዋናው መሰረታዊ ትግል ስንገባ ግን 2015 ከጥቅምት ወር ጀምሮ የተለያዩ ኮሚቴዎችን በመሳተፍ የአማራ ህዝብ ወደ ህልውና አደጋ ውስጥ እንደሚገባ በመገመት በቀጣይም ደግሞ የአማራ ልዩ ኃይል ትጥቁን እንዲፈታ በማድረግ ስርዓቱ ደግሞ ቀጥሎ የአማራን ህዝብ በሙሉ የፋኖንም አባላት እንዲሁም ደግሞ ህዝቡን እንደሚታወቀው የአማራ ህዝብ ታጣቂ ኃይልም ስለሆነ አብሮም ያደገበት ባህሉም ጭምር ስለሆነ ትጥቁን ለማስወረድ የሚሰራው ስርዓት ስለነበረ እና ወጥ የሆነ ትክክለኛ አዋጭ የሆነ ድርጅት ባለመኖሩ ምክንያት ወይም እንደ ፖለቲካ አደረጃጀት ባለመኖሩ ምክንያት መጋቢት መጋቢት 24 2015 ላይ ባሉንና ቀጠናዎች ወይም ኔ ባለሁበት አካባቢ ላይ መርሳ ስሪንካን ውጌሳ ውጫሌ እስከ ሀይቅ ድረስ ባለው እስከ ወልዲያም ጭምር አጠቃላይ በዲስትሪክት በመከፋፈል ሰልፎችን በማድረግ መንገዶችን በመዝጋት የተለያዩ እንቅስቃሴዎችን አድርገናል ማለት ነው። ከዛ ጀምሮ እንግዲህ ሚያዚያ 19 ነው እንግዲህ ወደ ከቤተሰብም ተለያይተን ከወጣም በኋላ ወደ ጫካ የገባ ነው እንግዲህ ሚያዚያ 19 ነው በግሌ ማለት ነው። ሌሎች ወንድሞችም እዛም በፊት የተወጣበታለ ትግሉም ከዛ በፊት የተጀመረ እንደሆነ ማሳያ ነው። በዛ ትግል ውስጥ እንግዲህ ይሄ ትግል እጅግ በጣም መሰረታዊ ነው። እየተደሰትን ነው የምንታገለው። ወንድሞቻችን ሲወርቁ እንደሰታለን እንደ እውነት ለመናገር። ምክንያቱም የሚሰውት ወንድሞቻችን ለእውነት ለአማራ ህዝብ ስለሆነ ለህልውና። ይሄ የተገፋ ህዝብ ነው። ይሄ የሞት ፍርድ የተፈረደበት ህዝብ ስለነበረ ለዚህ ህዝብ መሞት፣ ለዚህ ህዝብ ዋጋ መክፈል ደስተኝነት ነው። የሚያስከፋን የፖለቲካ ውጊያም አይደለም። የሕሊና ትግል የፍትህ ትግል ነው እያደረግን ያለ ነው እና በዚሁ አጠቃላይ እና ቀናይ የትግሉ ደጋፊዎች መላ ኢትዮጵያውያኖች ይህን ትግል በእጅጉ እየመረመሩ የሁኔታ ትንተናዎችን እያደረጉ ትግሉ ያለበትን ሁኔታ በስነ ስርዓት እየመረመሩ ያሉትን ሰንኮፎች ያሉትን ችግሮች በተከታታይ ነቅሰው እያወጡ የመፍትሄ አቅጣጫዎችን እያስቀመጡ ትግሉ ወደፊት እንዲሄድ እንዳይታጠፍ እንዳይቀለበስ ታጋዩም አታጋዩም ህዝቡም ደጋፊውም ሊያደርግ ይገባል። ምንም እንኳ መከራው ቢበዛም ምንም እንኳ ግርፋቱ ቢበዛም ምንም እንኳ በዚህ ትግል ላይ ስቃዩ ቢበዛም የአማራ ህዝብ ማሸነፍ የማይቀርና ግዴታ መሆኑን መታወቅ መቻል አለበት። እናሸንፋለን። ማንኛውም ምድራዊ ኃይል አገዛዙ ምንም አይነት ነገር ምድር ላይ ያለ የጦር መሳሪያ አልተጠቀመ የጦር መሳሪያ የለም። በዛም አንድም ቀን በሶስት ሳምንት አሸንፈዋለ ያለውን ወይም ትጥቁን አስፈተዋለው ያለውን የአማራ ህዝብ ይኸው ለሁለት ዓመት ያክል ቀጥ አድርጎ በእንቁ ልጆቹ እየተመራ የቀጠለ ትግል እንደመሆኑ መጠን ማሸነፉ የማይቀር ያገዛዙ ግፍ ምንም ያክል ቢበዛ በህዝባችን ላይ ጅምላ ጭፍጨፋ ቢያደርግ ጅምላ አስር ቢያደርግ ማዋከቦችን ቢያደርግ እጅግ በጣም የበዙ ክህደቶችን በህዝባችን ላይ ቢፈጽም የማገዛዙ የአማራ ህዝብ ግን ከማሸነፉ ትንሣኤውን ከማየቱ አባቶቹ በሰሯት ሀገሩ ቅድሚያቶቹ ደም በገበሩባት፣ አጥንታቸውን በከሰከሱባት፣ ደማቸውን ባፈሰሱባት ሀገሩ ታፍሮና ተከብሮ መኖሩ የማይቀር መሆኑ ባበርክቶ የአማራ ህዝብ ለዚች ሀገር ባበረከተው ልክ የአማራ ህዝብ ለዚች ሀገር በከፈለው ዋጋ ልክ መካሱ የማይቀር መሆኑ መታወቅ መቻል አለበት። ስለዚህ መላው የአማራ ህዝብም ይሁን የትግሉ ደጋፊዎች እንዲሁም የፋኖ አባላትና አመራሮች ትግላቸውን ከጠላፊዎች ከነጣቂ ተኩላዎች መጠበቅ መቻል አለባቸው ብዬ አምናለሁ። ከዛ ውጭ ግን ይህንን ትግል እንደ ኑሮ ዘይቤ የሚቆጥሩ አንዳንድ ምድር ላይ ያሉ የሚሆኑ ከውጭ ሀገር ወይም ከባህር ማዶ ሆነው ቤንዚን በአንዳንድ ጥቃቅን ስቴቶች ቤንዚን የሚያከፈሉ የፋኖ ደጋፊ የሚመስሉ የቲክቶክ የዩቲዩብ ጡረተኞች ወይም ቀለብተኞች በእጅጉ ትግላችንን እየጎተቱ ስለሆነም እውነት ለአማራ ሕዝብ ከሆነ የሚታገሉት እውነት የአማራ ሕዝብ በደል፣ ሰቆቃ፣ መፈናቀል፣ መሳደድ የሚቆረቁራቸው ከሆነ ፋኖ እና ፋኖን ከማቃቃር ከማራራቅ ይልቅስ የማቀራረብ ስራ የሚዲያ ስራ ሚዛናዊነትን የሚጠይቅ አድሎዊነትን በእጅጉ የሚጸየፍ በመሆኑ በዚያ ልክ መስራት መቻል አለባቸው። የአማራ ሕዝብም ተመልካቹም የትግሉ ደጋፊም በቃችሁ ሌላቸው ይገባል። በሚዲያ የሚከፋፍሉ ስለ ልዩነት ብቻ የሚሰሩ ሰዎችን ልዩነትን ብቻ የሚያጠረጥሩ ሰዎችን የፍርድ ደጋፊም ይሁን አጠቃላይ የፋኖ አባልና አመራር አድርላቸው ይገባል። የፋኖ አመራሮችም የሆኑ አባላቶች ልዩነቶችን ከሚያሰፉ ንግግሮች፣ ልዩነቶችን ከሚያመጡ ድርጊቶች፣ ጥቁር ደም ከሚያቃቡ ሁኔታዎች መውጣት መቻል አለባቸው ብዬ አምናለሁ። ከዚያ ውጭ ግን በድጋሚ መላው ህዝበ ክርስቲያኑም ይሆን። እንኳን የፋኖ ነበልባል የፋኖ አባላት ክርስቲያን የፋኖ አባላት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት ነው።